ሰላም የተወደዳችሁ የእግዚአብሔር ቤተሰቦች በዚህ ከተማም በአዋሳና ከአዋሳ ዙሪያ እንዲሁም ደግሞ በኢትዮጵያና ከኢትዮጵያ ውጭ ያላችሁ፣ ዛሬ ወደ እናንተ የመጣሁት አንድ ድንቅ ዜና ይዤ ነው። የቤተ ክርስቲያናችን ማለትም የአዋሳ መሐል ከተማ ቃለ ሕይወት ቤተክርስቲያን ዋና መጋቢ የሆኑት መጋቢያችን ዳንኤል ዳልጋ መጽሐፍ ጽፎ ለእኛና ለሕዝብ በረከት እንዲሆን ይዞ ቀርቧል። የመጽሐፉ ርዕስ እንደምታዩት ግጭት አፈታት ይላል። ለሁሉም ሰው የሚሆን መልእክት የያዘ ነው። ይህን መጽሐፍ በመጪው ቅዳሜ ኬር አውድ ኢንተርናሽናል ግንቦት 9 17 እንዲሁም ደግሞ በአዋሳ ማል ከተማ ቃሪዮት ቤተክርስቲያን በማግስቱ ማለትም ግንቦት 10 2017 ዓ.ም ይመረቃል። በዚህ ምረቃላት ከተለያዩ አካባቢዎች የተጋበዙ ከቅርብም ከሩቅም የተጋበዙ አገልጋዮች አሉ። ከነሱ ጋር እግዚአብሔርን አብረን እያመለክን ይህን መጽሐፍ እናስመርቃለን። ስለዚህ እናንተ ሁላችሁን ጋብዛችኋለሁ። በእለቱ የቱ አይቻልም። ኬራውድ ኢንተርናሽናል ሆቴል ግንቦት 9 እንዲሁ 2017 ና እንዲሁም ደግሞ ግንቦት 10 በመሀል ቃሊዮት ቤተክርስቲያን እንገናኛለን። እግዚአብሔር ዘመናችን ይባርክ። አመሰግናለሁ